ሰላም፣ ሰላም ውድ የቻናላችን ተከታታች እንኳን ወደ ፍኖት ዩቲዩብ ቻናል በደህና መጣችሁ። እንደሚታወቀው ፍኖት ዩቲዩብ ቻናል አማርኛ፣ እንግሊዝኛ፣ ኦሮሞኛ እንዲሁም ሌሎችንም የአገረኛ ቋንቋዎች እንደሚያስተምር ይታወቃል። በተጨማሪም እኛን በውስጥ መከታተል ለምትችሉ ከታች ባለው ስልክ ቁጥር መከታተል ይችላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ የሆኑ እንግዲህ ዛሬ ደግሞ ዘንላችሁ የመጣ ነው፣ ሁለት የአማርኛ ሆህያት ጻፍ ወደ እንግሊዝኛ ነው። ያ እስካሁን ያየናቸው እነዚህ የመጨረሻዎቹ ናቸው ማለት ነው። የመጨረሻዎቹ ክፍል ናቸው። ፐና ቨን እናሳያለን ማለት ነው። እስካሁን ከሀ ጀምረን እስከ ቨ አይተናል። ሰላሳ ሶስት ያክል የአማርኛ ሆህያትን በየክፍሉ ስናይ ነበረ። ዛሬ ደግሞ አፐል እና በል እናያለን ማለት ነው። እንደተለመደው ይሄ እንዳያችሁት እዚህ ጋር ይሄ ፊደል ፐ ይባላል። ያ በአማርኛ ፐ የሚባል ፊደል ነው። ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ነው። ይሄ በአማርኛ። ስለዚህ በአማርኛ ከፊደል ፐ ወደ እንግሊዝኛ ሲቀየር እንዴት ይቀየራል? ወይም እንዴት ይጻፋል? ይቺ በእንግሊዝኛ ፊደል ይቺ ፊደል ፒ ናት። ይቺ ደግሞ ኢ ናት። ስለዚህ ፒና ኢ በጋራ ሲሆኑ የሚል ፊደል ሆሄ ይሰጠናል ማለት አሁን ፒንና ኢን ስናይ እንደዚህ ፒና ችንና ይቅርታ፣ ባጸጻፌ ይችን ስናይ ማናት ማለት ነው? ፐ የሚባል ይሰጠናል ማለት ነው። ፑ የሚባል እዚህ ጋር እነዚህ ደግሞ እነዚህ እነዚህ እንደምታቸው ፑ ናቸው። ፒ እና ዩ በጋራ ሲሆኑ ፑ ለምሳሌ ፑል ለማለት ከፈለግ ፑል ለማለት ስንፈልግ ለምሳሌ፣ እንዲህ ነዋ። ኢችን ሀያስ ጋር በአማርኛ በአማርኛ ነው እያሳያቸው ያለው እዚህ ጋሩ፣ ከዛ እልን አታች እዚህ ጋ በአጻጻፊ ይቅርት። ፑል ሲባል አሁን እንደዚህ ነው። ሰው ለምሳሌ በእንግሊዝኛ ጻፉት ልትባሉ ትችላላችሁ፣ ወይም ተጽፎ ልታነቡት ትችላላችሁ። ይቺ ፑ ፒና ዩ በጋራ ሲሆኑ ኤል ደግሞ ኤል ብቻዋል። እች እቺ እንግሊዘኛዋ ኤል ፊደል ይች ብቻ ስትሆን ፑል ተብሎ ይጻፋል ማለት ነው። ስለዚህ ፒና ዩ በጋራ ሲሆኑ ቡናቸው ፑል ሲባል ነው። አያችሁ? ፒ እንዴት ይጻፋል ካላችሁ ደግሞ ፒና አይ በጋራ ሲሆን፣ ፒና አይ በጋራ ሲሆን እነዚህ ፒ ተብሎ ይጻፋል። ፓ የሚባለው ደግሞ ፓስታ ለማለት አሁን ለምሳሌ ይሄን ፊደል ነው የምንጠቀመው፣ ይሄን ነው የምንጠቀመው። ከዛ በእንግሊዝኛ ደግሞ ፒና ኤ በጋራ ሲሆኑ ፓ ፓስታ ለማለት ይጠቅመናል ማለት ነው። ፔ ለማለት ደግሞ ፒና ኤ በጋራ እንደመጀመሪያው ስለዚህ አምስተኛው ፊደል እና የመጀመሪያው ፊደል የአምስተኛው እና የአንደኛው ፊደል ፒ ፒ እና እንደ ተመሳሳይ ናቸው። አብዛኛው ጊዜ አብዛኛው ስን ብዙዎቹ ተመሳሳይ። ስድስተኛው ፊደል ደግሞ ሲንግሉ ራሱ ችሎ የሚቆመው ብቻ ነው። ፒ ራሱ ፊደል ነው። ካያችሁት ፕ ነው ማለት ነው። ፕ ነው። ይሄ ለምሳሌ ፕ ነው። ፖስታ ለማለት አሁን ፒና ኦ ከዛ ስር ከዛ ታን ፖስታ። ላሁ ስፋላችሁ እንደምታወት ፒና ኦ በጋራ ሲሆኑ ፖ ነው ማለት ነው። ፖ። ወደ ሁለተኛው ፊደል ስንሄድ ወደ ዛሬ ትምህርታችን ወደ ሁለተኛው ፊደል ስንሄድ ይሄ ፊደል ቨ ይባላል። ቨ አሁን ቨ እንዴት ይጻፋል ካላችሁ ቪና ኢ እንዴት ይጻፋል? ካላችሁ ቪና ዩ። ቫ ቬ እንዴት ይጻፋል? ካላችሁ ቪና አይ ቫ። እንዴት ይጻፋል? ካላችሁ ቪና ኤ። አያችሁ ቪና ኤ በጋራ ሲሆን ቫ። አሁን ቫይታሚን ምናምን ለማለት ቫ ይሄን ነው የምንጠቀመው። ይሄ የአማረኛው ነው። ይሄ የእንግሊዘኛው ነው። ቪና ኤ ቬል ቬል ነው ምናምን ለማለት እንደዚህ ነው የምትጠቀማላችሁ። ና ከዛ ቭ ቭ እንደነገርከዋችሁ ሲንግሏ ራሷ ፊደሏ ብቻ ናት፣ እዚጋ ቭ ናት። ቮ ለማለት ቪና በጋራ ሲሆኑ ማለት ነው። ከዚህ በፊትም እንደነገርኳችሁ የመጀመሪያው ፊደል ከሆነ ኢ የምትባል ቅጥያ ፊደል ይጨመርበታል። በቃ ያቸው ከዚህ በፊት የምናየው ነው። የሁለተኛው ፊደል ሲሆን ደግሞ ዩ የምትባል ፊደል ይጨመርበታል ማለት ነው። ከፊደሉ ጋር ከአምስት ከስድስተኛው ፊደል ዩ የምትባል በስተቀኝ በኩል ቅጥያ ይጨመርበታል ማለት ነው። የሶስተኛው ደግሞ አይ የምትባል ፊደል ትጨመርበታለች። አይ የአራተኛው ደግሞ ኤ የምትባል ፊደል ትጨመርበታል ከማን ከስድስተኛ ከፕ ወይም ከቭ ፊደል ብቻውን ከመጣ ያ ፊደል ፒ ብቻውን ከመጣ ፕ ነው ማለት ነው። ቭ ብቻውን ከመጣ ቭ ነው ማለት ግን ከሌላ ጋር ተጣምሮ ይመጣል። አሁን ለምሳሌ ከኢ ጋር ከመጣ የመጀመሪያው ፊደል ነው ማለት ነው። የአምስተኛው ፊደል ፔ ፔ ከኢ ጋ ቬም ከኢ ጋ ከመጣ ብቻውን ከመጣ ፊደሉ ራሱ የእንግሊዝኛው ፊደል ከየትኛውም ፊደል ጋር ከየትኛውም ቫውል ፊደል ጋር ካልመጣ ራሱ የስድስተኛው ፊደል ነው ማለት። ፖ ደግሞ ኦና ኦ ሲጨመረበት ጋ ኦ የሚባል ፊደል ከተጨመረበት የስድስተኛው ፊደል ነው ማለት ነው። ፖ ፖ ፊደል ማለት ነው። ስለዚህ ግልጽ የሆነ ይመስለኛል። አሁን ለምሳሌ ፖ ፊደል ኦና ኦ የሚባል ፊደል ይጨመርበታል ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችሁ ተከታታይ ይሁኑ። ለዛሬው ያለን ትምህርት ጨርሳለሁ።